የአረብ ሀገር ሴቶች ግን መከራና ስቃይ መች ነው የሚያልቀው? አስባችሁታል? እዚጋ ወንዱን ልጅ ትታ እሷን ይህንን ነገር ወንድ ልጅ የማይሰራውን ስራ ጎትቼ ስትላት ማለት ነው። ይሄን ብቻ አይደለም ብዙ ነገር ነው ያለው እና እባካችሁ አዲስ የምትመጡቶቼ እባካችሁ የእኔ ቪዲዮ እስከ መጨረሻው አዳምጡት። እንዲሁም ደግሞ ይሄ ቪዲዮ ደግሞ ለብዙ ህይወቶች እንዲደርስ ላይክ ሼር አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ክርስቲያን ወገኖችም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? ኔ ጋር ሁሉ ሰላም ነው። አላስመረው ታራ በእያላችሁበት ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርግልን ያልኩኝ የተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት መግቢያ ላይ እንዳ ያያችሁት መዳሟ እያሰረቻት ያለውን አይታችኋል። ግን ይሄ ብቻ አይደለም ወላሂ ለአዚም፣ ይሄንን የቲክቶክ ቻናሏን ገብታችሁ ቢታዩ ማለት ነው ልጅቷን እንዴት እንደምታሰቃት ልጅቷ ደግሞ በጭራሽ እሺ እንጂ እምቢ ማለት አታቀማ ነው በራሷ አፍ ተናግራለች። ያንንም ቪዲዮ ደግሞ ኢንሻላህ ቀጣይ ቪዲዮ ሰራላችኋለሁ፣ ምን እያለቻት እንደሆነ። በመጀመሪያ ግን ማለት ነው እንደ ቀላል አይታችሁ አረቦቻችሁን እሺ እሺ እሺ እሺ እያላችኋቸው መብትና ግዴታችሁን ለይታችሁ ሳታቁ፣ እንዲሁም ወንድ የሚሰራውን ስራ እናንተ እሺ ብላችሁ የምትሰሩ ከሆነ ማለት ነው እንደ ግዴታ አይተው ዘላልና ዘላለማችሁ ከዛ ቤት እስካልወጣችሁ ድረስ ያንን ስራ ከመስራት ወደ ኋላ አይሉም ማለት ነው። አንዴ ሰርታችሁ ካሳያችኋቸው ከዛ በኋላ ሁሌም እንደ ግዴታችሁ አድርገው ያዩታል ማለት ነው። እህቶቼ እባካችሁ አረብ ሊወደኛል ብላችሁ አረቦች እንዲወዷችሁ ወይም ደግሞ አረቦች ወይም ከስራ ያባሩኛል ብላችሁ ራሳችሁን የሚጎዳ ነገር አትስሩ ተው ማለት ነው። ይህ ስራ በጣም ከባድ ነው። ለዛሬ እናንተ ጉልበት ለዛሬ ጉልበት ስላላችሁ ቀላል ሊመስላችሁ ይችላል። እየቆየ ግን ራሳችሁ ላይ ነው ችግር የሚያመጣባችሁ። ኩላሊታችሁ ይታመማል፣ ልባችሁ ይታመማል፣ ካንሰር በሽታ ይመጣባችኋል ከድክመትና ከብዙ ስራ በመብዛት የተነሳ በሽታ ነው የሚያስይዘው ማለት ነው። እባካችሁ ቶቼ ተጠንቀቁ። ወላሂ ነው የምላችሁ፣ ተጠንቀቁ። በዛ ላይ ደግሞ ፀሐይ አለ። በፀሐዩ በብርዱ በሙቀቱ እንዴት እንደምትለፋ ብታዩት ወላሂ ለአዚም በጣም ነው የምታሳዝናችሁ። ልጅቷ ገና ልጅ ናት፣ ምንም ነገር የምታውቀው ነገር የለም። ከሀገር እንደመጠች እዛው መዳን ቤት ነው ያጋጠማት። ገጠር ነው የምትኖረው፣ በክ ትጠብቃለች፣ ውሃ ታጠጣለች፣ እንደገና በግ ታልባለች። ይህን ወንዶች እንደሚያልቡት ማለት ወተት ታልባለች። እንደገና ቤት ታጸዳለች፣ እቃ ታጥባለች፣ ልብስ ታጥባለች፣ ልብስ ትተኩሳለች። ያን ሁሉ እየሰራች እምቢ አትለኝም እያለች ነበረ ማለት ነው። አንድ ቀን እንኳን እምቢ ብለኝ አታውቅም። ደግሞ ብሯን በየሰዓቱ ለራሷ አንድ ነገር ሳትገዛ እንኳን ልብሷን እንኳን እኔ ነኝ ዩኒፎርማ የምገዛላት ለራሷ የሚያምራትን ነገር ሳታደርግ ለቤተሰቦቿ ትልካለች። እባካችሁ ምን አይነት ቤተሰቦች ናችሁ ኢትዮጵያዊኖች፣ እያለች ስለኛ እያወራች ነበረ ማለት ነው እና እባካችሁ እህቶቼ እባካችሁ፣ ወላሂ ብራችሁን ያዙ። እኔ ቤተሰብ ትርዱ እያልኩ አይደለም፣ ቤተሰባችሁን ሪዱ፣ ግን በተገቢው በልኩ አድርጉት። ብራችሁን በእጃችሁ ያዙ። ወላሂ ብራችሁንም አትይዙ ከሆነ ሰርታችሁ ሰርታችሁ ሰርታችሁ እየላካችሁ መጨረሻ ላይ ግን ሀገር ስትገቡ ባዶ ሆናችሁ ሀገርም የሚያስጠጋችሁ አታችሁ እንደገና ተመልሳችሁ ስደት መውጣታችሁ አይቀርም ማለት ነው። ከዛ በኋላ ደግሞ ምንድነው የሚያጋጥማችሁ? እኔ እንዲህ የለፋሁን ያላችሁ ጉልበታችሁ ካለቀ በኋላ ምን ከኋላ ምን እንደሚያስከትልባችሁ አታውቁም። ብዙ ልጆች ራሳቸውን አጥፍተዋል። እንዲሁም ደግሞ በሽተኛ ሆነዋል። ጭንቅላታቸውን ነቅለዋል፣ አብደዋል በቀደም ሀገር ለስንት ዓመት ስደት ሀገር ላይ ቆይታ ሀገር ስትገባ ምንም ነገር ስታጣ፣ በቤት ተሰርቶ ቤት ተሰርቶ ልሻል ተብላ፣ ብርሽ አለ ነይ ተብላ፣ መጨረሻ ላይ ግን ሀገር ቆርጣ ስትገባ ምንም ነገር የለሽም አናቅሽም ስሏት ራሷን አንጠልጥላ በገመት ህይወቷ እንዳለፈ አይታችኋል። የቡታጀራዋ ልጅ ማለት ነው። እባካቸው እህቶቼ ራሳችሁን ጠብቁ። ምግባችሁን በስነ ስርዓት ብሉ። እንዲሁም ደግሞ ከባድ የሆነ ነገር አታንሱ ማለት ነው። ወላሂ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ወንድ ልጅ አላት፣ ትልቅ ወንድ ልጅ፣ ከዛች ልጅ የሚበዛ ማለት ነው። እድሜው ራሱ ይበዛል። ገባችሁ? ያንን ልጅ ማለት ነው እሱን ሂድና ታጥበህ ምሳህን ብላ እሷ ትሰራዋለች እያለችው ማለት ነው። ወላሂ ለአዚም ምን ያክል እኔ እዚ ጎሮሬን ያቃጠለኝ እምባይ እምባይ ነው የመጣው ማለት ነው። አስባችሁታል። እሷ ልጇ እንዳይጎዳባት፣ እች ግን የሚያስብላት፣ የሚጨነቅላት የሌለ ጉልበቷ እየተበዘበዘ ግን ለሷ ሳይሆን እያሰበችላት ያለችው ለልጇን እያሰበች ያለችው ልጇን፣ አንተ ሂድና ታጥባ ደክሞሃል፣ ታጥባህ ምግብህን ብላ እሷ ትሰራዋለች፣ ይችላለች። ስንት ኪሎ አስቡት እንግዲህ፣ ስንት ጆንያ ያንን ሁሉ እየጎተተች እያስገባች፣ እየጎተተች እያስገባች። እኔ ግማሹን ነው ያመጣሁላችሁ፣ ሙሉውን ባስገባላችሁ የሰውዬው የልጁ ፊት እየታየ ስለነበረ በኋላ ላይ ቻና ሌላ ችግር ያመጣብኛል ብዬ ነው እንጂ ፊቱ ራሱ አሳያችሁ ነበረ፣ ማለት ነው የልጁም፣ ማለት ነው ትልቅ ልጅ ነው። ያን ልጅ ደግሞ አንተ ሄድና ምሳህን ብላ እሷ ትሰራዋለች ብላ ከዛ በኋላ ምሳሽን ሄጅና ብይና ከዛ በኋላ ትጨርሻለች ስትላት አይ አንድ ላይ ጨርሼ ፀሐይ እያቃጠለኝ ስለሆነ አንድ ላይ ጨርሼ ሄጅ ይበላለሁ ብላ ወላሂ፣ በዛ ፀሐይ ማለት ነው፣ ወደ ኋላ ሳትል በጎቹን በፀሐይ ነው የምትጠብቀው። ውሃ እንደገና ለአትክልት ታጠጣለች፣ ቤት ታጸዳለች፣ እንደነገርኳችሁ ትቶክሳለች። የልጆቹ የሚፈልጉትን ነገር የሚያዟትን ነገር ሁሉ ታደርጋለች። በግ መጠበቅ ማለት ምን አይነት ከባድ እንደሆነ ገጠር ያሉ ወንድሞች ሲያወሩ አይተናል፣ ሲናገሩ ሰምተናል ማለት ነው። እነሱ ራሱ በወንድ ጉልበታቸው እንኳን ምን ያክል እንደሚያደክማቸው ነው፣ ምን ያክል እንደሚጎዳቸው ተናግሯል። ይቺ ልጅ ግን ሴት ልጅ ናት። ገና ልጅ ናት። ወላሂ እድሜዋ ትንሽ ነው። ቢያንስ ሀያ እንኳን የሚሞላት አይመስለኝም። በጣም ልጅ ናት። ሁኔታዋን ስታዩ ልጅቱ ያለቻትን ነገር ሁሉ እሺ ነው የምትላት። ወላሂ ነው ምላችሁ። በራሷ አፍ ራሱ ተናግራለች። ወላሂ ቆይ ቀጣይ ቪዲዮ ሰራላችኋለሁ፣ ምን እያለቻት እንደሆነ ማለት ነው። በቅጠብቂ ስላት እሺ ትለኛለች። የፈለግኩትን ነገር ስሪ ስላት እሺ ትለኛለች። አንድ ነገር እንኳን እምቢ ማለት አታውቅም ግን እንደዛም ሆና እየለፋች ያን ሁሉ መስዋዕትነት ከፍላ ያገኘችውን ብር እንኳን ምንም ሳታስቀራ፣ ዜሮ አምስት ሰንት ሳታስቀራ ለእናቴ ላክልኝ ትለኛለች። ስለዚህ እባካችሁ ለልጆቻችሁ አስቡ፣ ሀገር ያላችሁ ሰዎች ለልጆቻችሁ አስቡ። እዚህ ሀገር ላይ በጣም ለፍተው ነው የሚያገኙት። ህይወት እንዴት እንደሚሰራ ህይወት እንዴት ጆንያውን እንደምታነሳ ህይወት ውሃ እንዴት እንደምታጠጣ እያለች ወላ ላዝኔ ከዚህ በፊት ማለት ነው ሰራተኛ አረቦች ሰራተኛ ሲያሞግሱ ሰምቼም አይቼም አላቅም ዛሬ ግን እች ሴትዮ ምን ያክል እቺ ልጅ መስዋዕትነት እየከፈለች እንደሆነ በራሱ አፍ ነው የመሰከረችላት ማለት ነው ኮመንት ላይ ደግሞ ምንድን ነው የሚሉት ለምንድ ነው እችን አይነት ሴት ለእኔም ባጋጠመችኝ እኔ እኮ የሆነ የሚከብድ ነገር አንሽትላት ምቢት የምትለኝ እች ግን አላህ መርቆ ነው የሰጠሽ እያሉ ኮመንት ላይ እንደሱ አይነት ሰራተኛ ይመኛሉ ማለት ነው አረቦቹ አስባችሁታል? በጣም ነው የሚያሳዝነውና፣ ልጅቷ በጣም ነው በጣም ነው ያሳዘነችኝ። አላ ተዓላ በሙሉ አፍያ በሙሉ ጤንነት ለሀገርሽ ያብቃሽ። ወላሂ እንደዚህ ሰርተሽ እንደዚህ ደክመሽ ወላሂ ለራስሽ ችግር እንዳይመጣብሽ ና በሽታ እንዳይዝሽ ነው የፈራውት አላ እና አላህ ከክፉ ነገር ሁሉ ይጠብቅሽ። አላህ በጥላው ስር ያድርግሽ ነው ምለው። በጣም ነው ያሳዘነችኝ፣ ወላህ ያስለቀሳኝ። አለች እንደዚያ ስትጎትት ከላቧ ሲንጠባጠባ፣ ይቼ ወንድ ልጅ የማይሰራውን ስራ ነው እያሰረቻት ያለችው እና ወላሂ ስልክ እንኳን የላትም። ወላሂ ነው የምላችሁ ስልክ የለኝም፣ ነው ስልክ የላትም። ስልክ ልግዛልሽ ስላት አይ ብሩ እንዳይጎድል ፈልጋለው፣ እናቴ ይቸግራታልና ለእናቴ ሙሉ ሆኖ እንዲሄድላት ፈልጋለው፣ እንዲጎልባት አልፈልግም ብላ ስልክ እንኳን የላትም ነው ያለችው። አስባችኋታል? ስልካን እንኳን እንደሰው ሳያምራት፣ ስልክ ልግዛልሽና ስልክሽ ላይ እንትን በይ ስላት እንብያ አለችኝ። እና ለእናቷ ለቤተሰቦቿ በጣም ነው የምታስበው በጣም ነው የምትጨነቀው እያለች ስታወራ ነበረ አላህ ይጠብቃችሁ ሀባይቢ የዛሬ ቪዲዮ ይህን ይመስላል ስለተከታተላችሁኝ አመሰግናለሁ አላስመኖ ተዓላ ደግሞ ሁላችንም ከክፉ ነገር ይጠብቀን እላለሁ ግን ራሳችሁን ጠብቁ ባካችሁ ቶቼ እንደ ዛሬ ጉልበታችሁን አትዩ ማለት ነው። ጉልበት ይሄዳል፣ ግን እየደከማችሁ ጉልበታችሁ እየደከመ ሲሄድ በሽተኛ ነው የምትሆኑት። ማን ነው ባካችሁ፣ ራሳችሁን ጠብቁ። አላህ ይጠብቃችሁ፣ የሚጠብቀንም። ሰላም አለይኩም።